ተጎንደር የመጡ ምንትስ ብለን ቅኔ ምናምን ሲሉ፣ እኔ እንዲያው በመሃላቸው ዞር አልኩና ጃኑ ፊት ለፊት ጠጋልኩና ሀያላነ ቃኘው ለቀትል እለተፈነው ማእከለ እሳት ጸበት ሆሱ በሰላም

ምን አይነት ነው ደግሞ ዳን ተብሎ ባለቅኔ አቋርተ ትምህርትህን አለኝ። ወንድሜ ነው እሱን ይማረው እንዲህ የተቀኘውትን ልንገረው አልኩት። ደስ ሲልገነገረኛለደስ ይለኛል አሁን ንገረኛ ሲለኝ ሀያላ ነቃኛው ለቀትል እለተፈናው ማዕከለ እሳት ጸበቶ ጽው በሰላም

ደብተር ላይ ጽፌው አረሳውትም፣ አልኩት አሁንም አረሳውትም። ገርሞኛል። ለራባአባሽ ነ በእውነት እግዚአብሔር ያክብሮት። እንዴ እና የተደረገ እችን ቅኔ ተቀኝተው በፊት ለፊት አመሰገኖት። አዎ በጣም ደስ ነው ያላቸው ያኔ የመጀመሪያ ጊዜ። በሙሉ እነዚያ ተጎንደር የመጡት ሁሉ እንዲሁ ያወታል ይገላምጦታል እኔ አግኝቻለሁ። ዋጋ በ ከባና ከሚሰልሸ ሁልቅ የመጀመሪያ ጊዜዎት ነው በአካል ሲያገኟቸው፣ ያኔ የመጀመሪያ ጊዜዎት ነው። አዎ እኔ ምንም ነገሬም አላልኩት። ትምህርቱም ቀርቷል፣ ትቼዋለሁ። ይሄ ግን አሁን አሁን ይሄም ነገር የሆነው ከነግርማሜ በፊት ነው። ከነግርማሜ በፊት ነው ይሄ ሁሉ በፊት ነው። የትና የት የሚገርም ነው በጣም በኋላ ያው ምን ያህል ዓመት ነው እንደቆየ ጃኖሄ ውጭ ሲሄዱ ገርማሜ ነዋይና እና መንግስቱ ነዋይ በቃ ጃኖሄ ውጭ እንዳሉ አልጋን ገልብጠውና አስነስቶ ሚኒስቴሩን ሽንኩሉ ቶሎ በሉ ግርማዊ ታመዋል እያሉ ሰብስበው ሰብስበው በመትረየስ እዛ እኮ ራስ መኮንን አዳራሽ ነው የተገደሉበትን፣ አይቸዋለሁ። ስንት ሰው ነው የገደሉት? የዛ ቀን ተመቶ በላይ ሚኒስቴር ብቻ ተመቶ በላይ አንድ ቤት፣ ሌላው ዋና ዋናዎቹ አስራ ምናምን የገደሏቸው አሉ። ዋና ዋናዎቹ አስራ ሶስት ነው አስራ አራት ምናምን ናቸው ዋና ዋናዎቹ እዛ ራስ መኮንን በቃ ጦር ሠራዊት እንዴት አባት ክትገለብጣለ ብሎ ጦር ሠራዊት ደግሞ ታንክ ጠምዶ በመትረየስ ወደ ነሱ ከክብር ዘበኛ ጋር ሲዋጉ ሲብሉ፣ ዱላ እየያዘ ጦር ያለው ጦር፣ ጎራዴ ያለው ጎራዴ፣ አዲስ አበባ ላይ እኔ ታገር ቤት ይዤ የመጣሁትን ዱላ ይዤ ክብር ዘበኛን ለመጨብጨብ ኧረ፣ አዎ፣ እሺ፣ በቃ ተሰብስበን ቤተ መንግስት ድረስ ቤተ መንግስት ውስጥ ሸሽተው እዚያ ታጉረዋል ተባለ። ወሬ ወሬ ስንሰማ ዱላችን ይዘን ቤተ መንግስት ስድስት ኪሎ እዚያ ስንሄድ ክብር ዘበኛ ጥይት አልቆበት በቃ ወዲያ ወዲህ ይሯሯታል። አንዱን ክብር ዘበኛ ጤ ስለው ወደቀ። ሲወድቅ ጠመንጃውን ብድገረብኩና ነገጥኩና እንደተኛ ጥይት ስፈልግ ዛፉን በታትኖ ጥይት መጣና ሁለት ጥይት እኔ ላይ ገባ። አሁን እዚህ ክንዴ ላይ ስር የወጥሮ ያስቀረው በርዷል ዛፉ ላይና ኦፕሬሽን አድርገው ኦፕሬሽን አድርገው አወጧት። ከክንዶ ስራ አወጧት። አንዱ አሁን እዚህ ውስጥ ነው፣ እዚህ ወገቦ አለ አለ ውስጥ ው፣ ለማውጣት አይቻልም። ደህና ቦታ ነው ያለው፣ አይወጣም ብለው ተዉት። እኔ አያመኝም። እንትን ምርመራ፣ ወደ አውሮፕላን ጣቢያ አውሮፕላን ለመግባት ምርመራ አለ አለም። እዚያ ስሄድ መሳሪያው ጥዝ ይላል። ቀበቶ ሁሉ መስቀል ሁሉ አውልቄ ጥዝ ሲል ምንድን ነው ምንህ ላይ ነው? ምን ብረት አለ? የለም ጥይት አለ እዚህ ውስጥ አልኳቸው። በቃ ከዚያ ወዲያ ታወቀ። ምንም ችግር የለም። አሁን በድጋሚ ወደ ምጽዋ በአውሮፕላን ለስራ ተልኬ ሲሄድ፣ ጥዝ ሲል ልማደኛ ሰውዬ ይሉኛል። በቃ ዝም ብዬ ሂድ፣ ግባ ግባ ይሉኛል። በሌላ ቀን መፈንቅለ መንግስቱ ላይ ለካ እርሶ ሁለት ጥይት ተቀብለዋል። ታዲያስ፣ በነ መንግስቱ እርሶም ግን ሰው መጥተዋል ሰው መትተዋል? እርሶ እኔም አመትቼ የጣልኩት ረበ ወንድ ልጅ አምላክ ተኝቶ ረበ ወንድ ልጅ አምላክ ይላል። አንዴ በእርግጫ ላይ በእርግጫ አልኩትና ተናደው ነበር። ያንጠመንጃ እንዳነገጥኩ ጥይቱ ሲመታኝ፣ አንድ ሸበቶ በቴሌቪዥን እንደው ሰልፍ ላይ አይታቸው አታውቅም? እሺ። አንድ ሸበቶ በቴሌቪዥን ሁሉ ይታዩ ነበር። እሺ አሁን እሳቸው አርበኛ ናቸው። ተበላሸ አሉ እና ጠመንጃውን ተለያ ላይ ወሰዱ። ሂድ ሂድ፣ ሐኪም ሂድ ቀስፈልና እግር ሄደና ነው ሄድ አሉኝ። አሁን ለመሄድ ያዞረኝ ጀመር። ብዙ ደም ፈሰሰ። ይሄ ደም ሴሉ ስለተበጠሰ ብዙ ደም ዛፉ ባያቀዘቅዘው ኖሮ ጥይቱን ግን ይገሉታል። ዛፉማ ባያቀዘቅዘው በጣሶ ይጥሉኛል፣ ሞቼ ነበር። አሁን አንድ መቶ አለቃ ናናና አለና እትከሻው ላይ እንዲህ አንጠልጥሎኝ ስድስት ኪሎ ቤተሳይዳ ነበር የሚባለው ያ ቤተሳይዳ ነበር የሚባለው እዚያ አገባኝ አሁን አያታረገና ዶክተሩ እየቀደደ ጥይት ያወጣ ነበር። ጠረጴዛ ላይ ማአት ጥይት አለ። የሰዎቹን ያወጣቸው እዚያ በየስሬቸሩ አሰኝተዋቸዋል። ብዙ ሰው ተጎድቶ ነበር ማለት። አለቀ እንጂ ያለቀው ክብር ዘበኛ፣ ያለቀው ጦር ሰራዊት የዛ ጊዜ በመትረየስ አሁን እንደዚህ የሆነው እኔ ያወጣልኝና አንተ ግርህ ደህና ነው፣ ወደ ቤት እኪድ። እነዚህ የተጎዱት መኝታ የለም አልጋ አልጋ በሙሉ ተይዟል አሉኝ። እንትን አረጉሎት ደሙን አደረቁሎት ጥይቷን አውጥተው ሰፉና እሽግ አረጉልኝ። አታነቃንቀው ብዙ እቺ የዛኑ ቀን የተሰፋች ነች። እቺ እቅፍ አርጋ ያዘዋሉኝ አሁን ያንንም ይሄንንም ሰፉ። በቃ ሂዳሉኝ፣ ወጣሁ። ስወጣ አንድ መኪና ሲያልፍ አያት ሲያደረገኝ፣ ይሄ ሸሚዜ ሁሉ ደም ነው፣ ደም ብቻ ነው። አንተ ተመታህ ነው? ናና፣ የት ነው ቤት? ልሸኝህ አለ። አይ ወደፊት በር ነው አልኩት። ፊት በር አደረሰኝና አጎት የነበሩ እዚያ እዚያ ለመግባት ፈለግኩና፣ እዚህ ነው በቃ እዚህ ነው ቤት መምጣት አልፈለጉም። አፈርኩ፣ ተመስ ትንቀዠቀዥ ተመታ ይሉኛል ብዬ አሁን እዚያ ልገባ ስል አይ ኧረ እንዲያው ደሜንዥ የዚህ ሰው ቤት ቤቴ መሄድ አለብኝ አልኩና ሰውየውን የናድርሰኝ ተመልሶ ሄደ። ወታ አሁን ከዚያ ቀስ እያልኩ በዱላ እየተመረኮዘው እንዲህ አርጌ ማስደገፊያ አድርገውልኛል። እንዲህ አታነቅ አንቀውለውኛል። በቃ እንዲህ አርጌ ሳዘግም ወንድሜ ማታ ጥይቱ ሁሉ በርዷል። መኪናውን ይዞ ፍለጋ ዞሮ ዞሮ እንደገና በፊት በር ሊወጣ ሲል ግጥም በስማምዛ ተያያዛቸው። ደሜን ሳይ መኪናውን አቁሞ ወርዶ እንዲ ኮንክና መጣ፣ እንዲ ኮንክና መጣ። ወይኔ ወይኔ፣ ወንድሜን ወይኔ ወንድሜን! ደህና ነኝን ወዲያው በሽታ ልታስይዘኝ ነው እንዴ የምታለቅሰው? እኔ ደህና ነኝ። ምን ሆንኩ? ምን ሆንኩ አልኩት። እንዲህ እንዲ እያል ትንቀዠቀዣልህ፣ እንዳትሄድ ብዬ ነበር። እኛ ቤታችን ቁጭ አልን። ሌላው ሰው ዱላ እየያዘ ሲሮጥ፣ እኔ ዝም ብዬ እኔ ለልጆቼ ቤት ልቀመጥ ብዬ ዝም ብዬ ቁጭ አልኩ። እኔ ጤነኛ ነኝ። መንሰ አንቀዠቀዠ ለልጆችህ ብትሞትም ቀረህ ነበር ታናሽ ሞት ነው ተቆጣኝ ታናሽ ወንድሞት ታናሽ ነው አይ እኔ ደህና ነኝ እኮ ምን ምንም አይሰማኝም ማጀንዘዣ ወቅተው ነው ያወጡት ጥይቱን አሁን መሙ ምንም አይሰማኝም የጎኖት አታስቸግሮትም ነበር በቃ አይ ያም አላስቸግረኝም ምንም ዝም አሁን እኮ ስልሳ አንድ ዓመቱ ማለት እኮ ነው። ስልሳ አንድ ዓመቱ ማለት እኮ ነው አሁን። ምኑ ስልሳ አንድ ዓመቱ ነው አሁን መሆኑ ነው ታዲያ። ሀምሳ ሶስት አደለ? ስልሳ አንድ ዓመቱ ልክ ነው ልክ ነው። በኋላ እየታደረሰኝ እንዲያችን ማማ ያችን ማማ ታብዳለች። አለ፣ ስልሳ አራት ዓመቱ። አተ እንዳትነግራቸው እንዳትነግር ለማማ ለባለቤት ሆነው ለእናቴ ለእናቴ እሱ ጋ ናቸው ለእናቴ እንዳትነግር አልኩት። አይ አልነግርም፣ እንኳን ተረብክ ብቻ አለ። ዝም ብሎ አሽኔን እንዴት አረክ ብለው ሲጠይቁት አገኘውት መንገድ ላይ ወደ ቤቱ ሲሄድ እቤት አድርሻው መጣሁ ብሎ ዝም አለ። ዝም አለ። እናቴ አላወቁም። ስምንት ቀን ተሆነ በኋላ አሽን የቆበት በጥይት እጁን ተመቷል። ትራሸት ባለ ምን አልነገርከኝም? አሁን ዶሮ ሰርተው አራት ፍራንክ አስራ አምስት ሳንቲም ነበር ዶሮ ዶሮ ያኔ አሁን ሁለት ዶሮ ሰርተው ምን በሚያህል አገልግል ሰርተው ይዘው መጡና እንደው ምንህ ላይ ነው መስሪያ ቤቱ እንደዚህ ተመቶ ተብዬ፣ ሁለት ወር ፈቃድ። ንጉሱ አልሰሙም። ቤተ መንግስት ቤት የተኝቻለሁ። ያን ዶሮ ዶሮ ስጋ መጡ እንዲ አፈር ብላና ምና ባክ ልታረግ ዲ አንተ ኢትዮጵያን አንተ ልታድን ነው። አንተ ተዋገህና ልታድን ነው። ደምህን አፈሰስክ በከንቱ ምናምን አሉኝ። በቃ እኔ ደና ነኝ። እኔ ምን ምንም ችግር የለም። እኔ ግን እኔ ቆይ አባሽኔ። ከዛ ተረፉ ተመስገን። ከዛ ኃይለ ስላሴም ስልጣናቸውን ያዙ። ፕሮፌሰር መስፍን እንትና ፕሮፌሰር አስራት ሐኪማቸው ነበሩ አይደል? አዎ፣ የእሳቸው ሐኪም ነበሩ። እኔም ወድቄ ይሄ ጉልበቴ ተሰብሮ እሳቸው ናቸው ለካ ያከሙ ተሳስቶ እሳቸው ናቸው አስገብተው በቃ ሶስት ወር ከሀያ ቀን ተኝቼ ነው የወጣሁት። ልዕልት ፀሐይ፣ ልዕልት ፀሐይ ማለት ጦር ኃይሎች ነው አይደል? አዎ፣ ጦር ኃይሎች። ልዑል መኮንንስ? ልዑል መኮንንማ የጥቁር አንበሳ ሆስፒታል ጌታ ነው የሚባለው። ጥቁር አንበሳ የተባለው መቼ ነው ማለት ነው? ጥቁር አንበሳ በደርግ ነው የተባለው። በደርግ ውስጥ ነው ጥቁር አንበሳ የተባለው እንጂ፣ በፊት እናንተ ልዑል መኮንን ነው የምትሉት። ልዑል መኮንን እርሶ ልዕልት ፀሐይ ሲታከሙ ፕሮፌሰር አስራት ናቸው ያከሙት። ሶስት ወር አዎ። በጣም እኮ እንደ ቤተሰብ ተቀራርባችሁ ነበር እንዴ? የአኪሞቹን ልጆ ሁሉ እኔነኛም እገርዝ። እጁ ጥሩ ነው ወዲያው በሶስት ቀን በአራት ቀን ጠባሳ ነው የሚሆነው። እጁ ጥሩ ነው ብላ ሲስተር ዘነበች የምትባል ዘነበ ወርቅ አላፊ ነበረች። እሺ እሷ ገራዥ አንድ ጓደኛዋ ወልዳ ገራዥ ፈልጊ ስትባል ጥሩ ገራዥ ነው የተባለ ስሜ ቤትም ተወርቷል። በኋላ መታ ጠየቀችኝ። በዚህ ቀን ግረዝልን፣ ስምንት ቀኑ በእንዲህ ያለ ቀን ነው አለች። ሐሙስ ቀን ነው በሷ በእሷ ምክንያት ዝናወት በቃ ሐኪሞቹ ጋር ደረሰ። በሙሉ ድፍን መርካቶ በጥርስ መንቀል፣ በመርፌ መውጋት በቃ ስንት ይከፈሎታል ጥርስ ሲነግሩ አንድ ብር፣ ሁለት ብር። ሲገርዙስ በጣም አስቸጋሪ ሲገርዙስ ሲገርዙ አንድ ብር። አስቸጋሪ ጥርስ ሲገጥሙትስ እንደው? አስቸጋሪ ነገር ሲያጋጥም እኔ ይህን ያልክፈሉ አልል እነሱ አስበው አውጥተው የሰጡኝን ነው የምቀበለው። አንዳንዱ ያላቸው ሰዎች አምስት ብር አስር ብርም የሚከፍሉ አሉ። እርሱ አይከፋው። ኧረ ይበዛባቸዋል ስል ግድ የለም ግድ የለም ብለው ጥሎ ይሄዳሉ። አንድ ብር ሲሰጡት ቅር አይሎትም። የምቅርታ የማይቀበሉበት ጊዜ አለ ማልቀበለውም አለ። ባለባበሳይቻይ ከዚህ ላይ አሁን አንድ ብር ተቀብዬ ምን ሊያደርግልኝ ነው ብዬ በነፃ እንትን ብዬ መርፌ መውጋትም ቢሆን ጥርስ መንቀልም ቢሆን በነፃ ረድቼ ግድ የለም ሂዱ ሂዱ። አረ በሚካኤል በገብርኤል ሲሉ አይ በሚካኤል በገብርኤል ተውኝ። እርሶ ግጥም ጽፈዋል። ግጥም ጽፈዋል እንዴ በቃ አደል አዎ፣ ግጥም ብዙ ግጥም ጽፈዋል። ብዙ ጊዜ መቼ መቼ ነው ግጥም የሚጽፉት? ደብተር ነበረኝ። አሁን እዚህ የአንድ ደብተራ የሌ ልጅ አሁን ጣሊያን ነው ያለችው። ጋሻችን አገር ፍቅር ድሮ በነበሩ ጊዜ የሚዘፍኑትን ዘፈን እንደው አንዳንድ ነገር ነገሩኝ፣ ልሄድ ነው ወደ ውጭ ሀገር አለችኝ። ያ ደብተር ሙሉውን አንድ ደብተር ሰላሳ ምናምን ገጽ ሙሉውን ግጥም ነው። ሀገር ፍቅር በነበርኩ ጊዜ በቃ ሀገር ፍቅር ደግሞ ምን ሰርተዋል? እርሱ ሀገር ፍቅርማ ዝም ብዬ አህባይ ነኝ። ዘፋኝ ይዘፍኑ ነበር እንደዛ ኦሮ ኦሮ ሽለላና ዘፈን ከኔ የተረፈ ነው አሁን ዛሬ በቃ በነማ ጊዜ ረሳሁት። ሁሉ በነማን ጊዜ ነው? በነማን ጊዜ ባጼ ኃይለ ስላሴ ነው። ማን ነበሩ? ሀገር ፍቅር፣ ሌሎች ሀገር ፍቅር ኃላፊው ማን ነበር? አርቲስቶችም ትዝ የሚሉትን ንገሩኝ እስኪ። ቆይ ተዋንያን ሴቶችም ወንዶችም ነበሩ አይደል? የሚያስታውሷቸው ነገሮች ሴቶች ወንዶች ያኔ የነበሩት እነማ ናቸው? ቆይ ከሽለላው አንድ እስኪ የሚያስታውሱት አለ? ከሽለላው የሚያስታውሱት አለ? አይ በሙሉ ተረስቶ ጭንቅላት። እሺ ቆይ ኃይለስላሴ ሲገደሉ ያየ ሰው አለ ብለውኛል ኃይለ ስላሴ ሲገደሉ ያየ ሰው አለ ብለውኛል። አዎ፣ ያየው ሰውማ ማ ኮረኔል ነው። ማን ነው እሱ? ኮረኔል ገብረ ሚካኤል ይህ ደጎ የሚባሉ የት ነበሩ የሚሰሩት? አራተኛ ክፍለ ጦር ተታች በኩል ነው ቤታቸው። እንዴት? መንግስቱና ልጆቻቸውን እየገረዝኩ እንተዋወቃለን። ቤተሰብ ነበራችሁ? አዎ፣ እንደ ቤተሰብ አምስት ልጅ የገረዝኩሳቸውን አሁን እሳቸው የዘብ ኃላፊ ሆነው ጃን ሆይ አራተኛ ክፍለ ጦር ታስረው ሽንት ይከለክላቸውና፣ እና ይታመማሉ። ፕሮፌሰር አስራት ተጠርተው አይተው መርምረው ፀሐይ እንዲገቡ ተደረገ። በወታደር ወታደር ጠባቂ ተዘጋጅቶ እዚያ እየተጠበቁ ኦፐሬሽን አድርገው ደህና እንዲሸኑ ተደረገ። ደህና እዚያ ተኝተው ሰንብተው ድነዋል ሲባል ወስደው አራተኛ አስገቧቸው ደርጎች። ጃንሆይ ደርግ ማለት ነው። አዎ ደርግ። ከዛ መጨረሻ ላይ ማን ነው መቶ መጥቶ ያያቸው እዚያው እንደተኙ እኚህ ልጆች የገረዝኩላቸው ኩላቸው ኮረኔል ኃይለ ሚካኤል ይደጎ የዘብ አላፊ የሆኑ ቁጥጥር፣ እዚያ እሳቸው አሉ። በጋ ጠባቂ ናቸው። ገብረ ሚካኤል ነው ገብረ ሚካኤል ይደጎ፣ ገብረ ሚካኤል ይህ ደጎ። እሺ ገብረ ሚካኤል ይደጎ የሚባሉ ኤርትራዊ ናቸው። አሁን ያው የጃኑ ኮሎኔል ናቸው። በኋላ እዚያ አላፊ ሆነው እዚያ አድረዋል። እነ መንግስቱ ደግሞ ይመላለሱ ነበረ። እነ መንግስቱ ጀረናል መንግስቱ ኃይለማርያም ማርያምና አጥናፉ አባተ ነው፣ አጥናፉ አባተ ሻለቃ ደበላ ጅንሳ፣ ደበላ ጅንሳ፣ እነሱ እነሱ አብረው እየገቡ በጎ ዋሉ አደሩ ወይ እንዴት ነት እያሉ። ማነው በብዛት የሚመጣው? መንግስቱና ማን ናቸው በብዛት የሚጠይቋቸው? መንግስቱ ማን ነው በብዛት እየመጣ የሚጠይቃቸው? ደበላ ጅንሳ እና የሻለቃ ማን ነው? የቀይ ሽብር ኃላፊ የነበረው። ሶስቱ ተመንግስቱ ጋር እየመጡ ይጠይቃሉ። አሁን እየመጡ ሲጠይቋቸው እኚ ኮረኔሉ እንደነገሩ ነው እኔ